ስልሳ ብር ድንቿን ላይ፣ ቀይ ስሯን፣ ብርቱካን ለ ሎሚዋን፣ ያለ አለች አለች አለች ሁሉም አለ። ጽድት ያለ ነው። አዲስ ቁርጥ፣ አዲስ ቁርጥ፣ ጎመኑም አዲስ ቁርጥ ነው። ይሄ ቆስጣ ነው። ሀያ ሀያ ብር ሀያ ሀያ ብር። ይመረቃል። ይኸው ምርቃን፣ ይኸው ይኸው፣ ይመረቃል። አለች አለ ጎመኗን ያለ ጎመኗን

አምሳ ብር እንዳልሽው አምሳ ብር አምሳ ብር አቮካዶው ኪሎ መቶ ሀያ ብር ነው። ኪሎ መቶ ሀያ እሺ፣ አንዴ ትወስጂ። እሺ፣ ይሄው አንድ ኪሎ። ይሄው ይሄው አምሳ ብር እንደገና፣ ይሄ ደግሞ መቶ ሀያ ብር መቶ ሰባ ብር ጠቅላላ። እህት አለ። እሺ አለች አለይ ጎመኗን ያለ ጎመኗን ማንጓን ያለ ማንጓን አለች ቃሪያ፣ ቃሪያ፣ ቃሪያ ቲማቲም፣ ቲማቲም አለች ሁሉም አዲስ ነው፣ ቆንጆ ነው? ድንቹን በሳይ ነው ቀይ ስሩን በሳይ ነው አለች አለች እብዙ በርካሽ፣ በርካሽ ሳያመልጠው እንዳያመልጠው አለች እሸት እሸቱን ያለ እሸት ያለ ስንት ስንት ነውና ይሄ እንስቲ እሸት ነውይ

በጣም ጥሩ አገናለሽ። አንተ ይኸው አንቺ ከመጣሽ ተጠይቂሽ ያ እንቺ ሎሚዋን ያለ ሎሚዋን ያለ የአስር ብር ሦስት ነው። ቆስታዋን ያለ ቆስታዋን ያለ

ቲማቲማ ቲማቲም ያው ይች ሰባ ብር ነው። ሰባ ሰባ ብር አይቀንሱም እና አይቀንሱም። መራት አይቀንሱም፣ አይቀንሱም፣ አያዋጣኝም። ኪሳራ ነው።

ብቻ ነው ያለው። አለቀች አለቀች አለቀች እንደ መዛችሁ አለቀች አለቀች ትንሿ ነች። አንዷ ትንሿ አለቀች። አንዷ እንዳታመልጣችሁ። አለቀች አለቀች እንዳይመልጣችሁ። አለቀች አለቀች አለቀች እንዳይመልጣችሁ። አለቀች አለቀች አለቀች ስንት ናት ድንቿ? ማሞ ድንቿ ስልሳ ብር ናት ምናምን ስልሳ ብር ኪሎ ስልሳ ብር

እና መውደችዬ ስራ ተጠራይሏችኋል። እንደዚህ ነው ሀገራችን። መተን ምንድን ነው የምንሰራው ምናምን ለምትል ልጆች ስራ ከዚህ ይጀምራል ለማለት ፈልጌ ነው። በጥቅሉ ስራ ከጀመሩት የማያዋጣ ስራ የለም እዚህ ሀገር ላይ። እስኪ አንድ ሁለት ሶስት ስድስት መቶ ብር ሰባት መቶ ብር ሰባት መቶ ብር አስር ብር ሀያ ብር ሰላሳ ብር ሰላሳ ብር ሰላሳ አምስት ብር አርባ ብር ሰባት መቶ አርባ ብር እናማ እንግዲህ ብር ይኸው። ዝም ብሎ ተቀምጦ ብር አይገኝም መስራት ነው። መዲያም ቤት ብቻ ሳይሆን ሀገራችን ላይ መስራት ነው የሚያስከብረውም የሚያስወድደውም። ምን ልበላችሁ መስራት ያስከብራል፣ ያስወድዳል። ጤነኛ ሆኖ የሰራ ሰው በጣም ሀብታም ነው፣ ከሀብታም በላይ ሀብታም ማለት ነው። እና ወደችዬ ገበያ ሰህር ስንት ብር ይዤ እሄድኩ መሰላችሁ ተመሰላችሁ እም ይዤ እሄድኩትኝ ስድስት መቶ ብር ነው እም ስድስት መቶ ብር ነው። እሄው ሁላችሁ በስድስት መቶ ብር መቶ ሀምሳ ብር አከፈት። እቤት ብንቀመጥ መቶ ሀምሳ ብር እናገኛለን ወይ የሚለው ሂሳብ ማድረግ አለባችሁ። ትርፉ መና ሳይሆን ቤት ብንውል ይሄን እናገኛለን። አልሐምዱላህ ረቢ ዓለሚ ግን ዘንቢል ውድ ታሪክ በክብር ሸምቼ የመጣሁትኝ በስድስት መቶ ብር ነው። ገበያ ላይ መቶ ብር ዘንቢላችን ሞልተናል። የስምንት ቀን አስቤዛ ቤተሰብ ለሆነ ሰዎች ደግሞ ለአምስት ቀን ለስድስት ቀን አስቤዛ በዛ ላይ ማለት ነው እድሜ ለሽሮ ሽሮ አላችሁ እና አይደለ ፋርገን እንወጣለን። ደሃውም ሀብታም መኩል እየኖርን ነው። እና ወዶችዬ፣ ሀገራችን ገብተን ምንድን ነው መንሰራው እያላችሁ ለምትጨናነቁ ልጆች ስራ ከትንሽ ነገር ነው የሚጀምረው። በአንድ ሚሊዬን ስራ ይጀምር በአመት 600 ሺህ ብር በሰባት መቶ ሺህ ብር እያላችሁ ራሳችሁን አታጨናንቁ። መቶ ሺህ ብር ካላችሁ ዛሬ ከሽንኩርት ከሽንኩርት ስንት ትርፍ እንደሚገኘው አታውቁም እናንተ የሚነግር ሰው ነው የሚያውቀው። ከቲማቲም ካውችካን ስንት ብር እንደምንገኝ አታውቅም። ስንት ሀብታም የሆነ ሰው እየተነሳ ነው። እና ስራ ክቡር ነው። አሁን ይህን ምናምን እኔ ግን ስራ ክቡር ስለሆነ ላሳያችሁ። ስራ መናቅ ራስን ነው የሚናቀው። ስራ ነው በጣም ጀግና የሆነ ሰው ስራ ቆፍጠን ቦታ ትንሽ ብር እንደሚገኝ አይታችሁ ነው መሰረት ያለባችሁ ማለት ና ነጋዴ ከበጎመን እንግዲህ፣ ይሄ ጎመን ነው አደለ? አሁን ለሰዎች ትርፍ የሌለው ነው ይመስላችሁ፣ በጣም ትርፍ ግን አለ። በዚህ ብቻ አሁን የሚታደሩ ሰዎች አሉ፣ ይችን እየነገዱ ማለት ነው። ወይ ለምሳሌ በቆሎ እየነገዱ የሚታደሩ ሰዎች አሉ። አሁን በቆሎ መነገድ ውርጀት ነው ይመስላችሁ፣ ንግራችሁ

እና አሰንብሳ የሚሸጥ ፊት ሲሸጥ በኋላ ላይ ጎርመስ አለች። ትንሽ ብር ስናገኝ ነው የሚያነች አሉ አይደለም። ጎርመስ ብር ፀገብ ሲያረጣት ምን አለች? እኔ ከልዬ ልጅ አስባል አሰንብሳና አሰምሳና በቅሎ ሻጥኝ ልባል ነው አለች። አያችኋ። አሁንች እንግዲህ የመዋረድ ነው እንዴ? እኔ ነው ስራ ስለናቀች በተን ሰባ መቶ ብር ስለኝ ሁለት መቶ ብር ስትል እንትኑን ደህና ነው። ሰርታችሁ በጃችእንዲእንርሚስ ቆጥሯት ነገር ስታስከብሩ ስታስወድዳችሁ ይች ብር ይች ብር ማታስወድደው ማጣቱን ደግሞ ስንት ሰው እንደንጠላችሁ ይች ብር ካለቻችሁ ግን ጅሉም ድህነኛውም ሀብታውም ድሃውም እንዲህ ከብሮ እንደ እንትን አናቴ ልስቃላችሁ ወይ ነው የሚላችሁ። ያከብራችኋል ይወዳችኋል። ካለላችሁ ጊዜ ይብላችሁ። ዛሬ ምን ሀገር ራሱ ይጸየፋችኋል። እና ስራ አትናቁ። እዚህ ሀገር ራሱ ሙዝ መጥበስ ድንች አለ መጥበስ አለ፣ እየተጠበሰ ይሽጣል። ብዙ ነገር የሚሰራ ነገር አለ፣ ግን የሚሰራ የለም፣ የሚሰራ የለም። ምን አለ፣ ስደት ትሄዳላችሁ። ለወንድ